መድረኩን በይፋ ያስጀመሩት የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል እንደተናገሩት የአርባ ምንጭ ዩኒቨርሲቲ ባለፉት 37 ዓመታት 82 ሺ ተማሪዎችን በተለያዩ የሙያ ዘርፎች አስመርቆ ለሀገር የራሳቸውን አሻራ እንዲያሳርፉ አድርጓል። ከዚህም በተጨማሪ ትላልቅ ሀገራዊ ፋይዳ ያላቸውን ስልጠናዎችም እያካሄደ ይገኛል ነው ያሉት። ዩኒቨርሲቲያችን ከሰላም ሚኒስቴርና ከሌሎች ከሚመለከታቸው አካላት ጋር በመተባበር ላለፉት ዓመታት ወደ ዩኒቨርስቲያችን የሚመጡ በጎ ፈቃድ ሰልጣኞች ውጤታማ የስልጠና ጊዜ እንዲኖራቸው ለማድረግ ያላሰለሰ ጥረት በማድረግ አሰልጥኖ ሸኝቷል። በዚህ ዓመትም ወደ ዩኒቨርሲቲያችን ተመድባችሁ የመጣችሁ ሰልጣኞች ውጤታማ ቆይታ እንድታደርጉ ዩኒቨርሲቲው ከሰላም ሚኒስቴር ተመድበው ከመጡ ኃላፊዎች ጋር በትብብር አስፈላጊውን ሁሉ ለማድረግ ዝግጁ መሆኑን ለማረጋገጥ እወዳለሁ። አክለውም ወጣቶች ዜጎችን ከሚያራርቁ ነገሮች ተቆጥበው መቀራረብን የሚያሳድጉ ጉዳዮች ላይ መስራት ይጠበቅባቸዋል ብለዋል። በዋናነትም በቆይታቸው በመልካም ስነ ምግባር የዩኒቨርሲቲውን ደንብና ስርዓት ተከትለው እንዲያሳልፉ መልእክታቸውን አስተላልፈዋል። በዩኒቨርሲቲያችን ባላችሁ የቆይታ ጊዜ በመልካም ስነ ምግባር፣ ግብረ ገብ የዩኒቨርሲቲውን ደንቦች በመጠበቅ እንድትንቀሳቀሱ እያሳሰብኩኝ፣ ችግሮች በሚገጥሟቸው ጊዜ በአካባቢያችሁ ላሉ አስተባባሪዎች ሪፖርት በማድረግ አፋጣኝ መብትዎችን እያገኛችሁ እንደምትቆዩም አልጠራጠርም። በሚኒስቴር ዴኤታ ማዕረግ የሰላም ሚኒስቴር የሚኒስተሩ አማካሪ አቶ ካይዳኪ ገዛኸኝ በበኩላቸው ብሔርን፣ ሃይማኖትን፣ እንዲሁም ሌሎችን ጉዳዮች እንደ ልዩነት ከመመልከት ይልቅ እንደ ጌጥ መጠቀም ይኖርብናል። በባለፈው የበጎነት ስራ ቆይታ ምን ውጤት እንደመጣ ለማወቅ በተደረገው ግምገማ ወጣቱ አንድነትን በማጠናከር የህዝቡን ችግር ማቃለል ችሏል ያሉት ሚኒስቴሩ አሁን ላይም በሚካሄደው የማህበረሰብ በጎ ፈቃድ አገልግሎት ከአካባቢ ባለፈ ሀገራዊ ትስስርን ለማጠናከር ወጣቱ በኃላፊነት እንዲሠራ ጥሪ አስተላልፈዋል። የ13ኛ ዞን ስልጠና ለየት የሚያደርገው የሰላም በጎ ፈቃድ አገልግሎት ባለፉት ዓመታት ያመጣውን ውጤት በተገመገመበት ማግስት ሲሆን ፕሮግራሙ የወጣቶችን የበጎነት አገልግሎት ትስስርን ከማጠናከርና ለአገር ግንባታ አስተዋጽኦ ከማበርከት ባሻገር ኢኮኖሚያዊና ማህበራዊ ችግሮችን እያቃለለ መሆኑን ለማረጋገጥ ተችሏል። መርሃ ግብሩን ለማሳካት ወጣቶች በመላ አገሪቱ ተሰማርተው ትስስራቸውንና ህብረ ብሔራዊ አንድነታቸውን አጽንተው የህዝቡን ማህበራዊ ችግሮች እያቃለሉ መሆናቸውን ለማረጋገጥ አስችሏል። ለሀያ ሁለት ቀን በሚቆየው የማህበረሰብ አገልግሎት ስልጠና ስነ ምግባር ወሳኝነት አለው ያሉት ደግሞ የሰላም ሚኒስቴር ብሔራዊ በጎ ፈቃድ ዋና ሥራ አስፈጻሚ አቶ ገመቺሳ ኢቲቻ። በዚህ የስልጠና ጊዜ የእርስ በርስ የመማሪያ ጊዜ እንዳለና ቆይታው የራስን ማንነት ለማወቅ ትልቅ ዕድል የሚፈጠር ነው ብለዋል። በጎነት ደግሞ በማህበረሰባችን ውስጥ ዘላቂ መሆን መቻል አለበት። የአንድ ጊዜ ተግባር ሳይሆን የህይወት ዘመን ተግባር ሆኖ ከትውልድ ወደ ትውልድ የሚተላለፍ መሆን መቻል አለበት። በጎነትን ለምንድነው የምንጠቀመው? ቅድም የአገር ሽማግሌዎች፣ የሃይማኖት አባቶች የተረዱትና ያነሱልን ትልቅ ተግባር ነው። ይህንን ለሰላም ግንባታ እንጠቀማለን ማለት ነው። በተለይም ደግሞ ከአንድ አካባቢ ወጥተን ኢትዮጵያን ለማንገስ መትጋት አለብን ነው ያሉት አቶ ገመቺሳ።